በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አብረን በጋራ በመሆን የሕይዋን አምላክ ሙታንን ሊያስነሳ በእኩለ ሌሊት ክርስቶስ ተነሳ የሚለውን አብረን እንዘምር። የሕይዋን አምላክ ሙታንን ሊያስነሳ በእኩለ ሌሊት ክርስቶስ ክርስቶስ ተነሳ በእኩለ ሌሊት ክርስቶስ ተነሳ ሙታን አይደለንም ክርስቶስ ተነሳ ሕያዋን ነን እኛስ ክርስቶስ ተነሳ በመስቀሉ የዳን ክርስቶስ ተነሳ ከኃጢአት ቁራኛ ክርስቶስ ተነሳ የተዋረደውን ክርስቶስ ተነሳ ለክብረን ዳግመኛ ክርስቶስ ተነሳ ሞትን አሸንፎ ክርስቶስ ተነሳ ተነሳልለኛ ክርስቶስ ተነሳ የሕይዋን አምላክ ሙታንን ሊያስነሳ በእኩለ ሌሊት ክርስቶስ ተነሳ በእኩለ ሌሊት ክርስቶስ ተነሳ እናንተ ሳትፍሩ ክርስቶስ ተነሳ እነግራችኋለው ክርስቶስ ተነሳ የተሰቀለውን ክርስቶስ ተነሳ እንድትሸውቃለው ክርስቶስ ተነሳ ሕይዋንን ከሙታን ክርስቶስ ተነሳ ለምን ትሻላችሁ? ክርስቶስ ተነሳ። እንደተናገረው ክርስቶስ ተነሳ። ተነስቷል ጌታችው ክርስቶስ ተነሳ። የሕይዋን

ክርስቶስ ተነሳ ለመቅደላዊት ክርስቶስ ተነሳ እርሷም ትንሳኤውን ክርስቶስ ተነሳ ለዓለም አበሰረች ክርስቶስ ተነሳ ጌታይና ይሁን ክርስቶስ ተነሳ

ክርስቶስ ተነሳ። ከመቤታችን ተወልዶ ስጋን የለበሰው ስጋን የለበሰው እኛ ሊያድነነው እኛ ሊያድነነው ከሞት እኛ ለድነነው እኛ ለድነነው እኛ ለድነነው ከሞት እኛ ለድነነው በቀራንዮ ተሰቅሎ ደሞን ያፈሰሰው ደሞን ያፈሰሰው እኛን ለድነነው እኛን ለድነነው ከሞት እኛን ለድነነው እኛን ለድነነው እኛን ለድነነው ከሞት እኛን ለድነነው በሶስተኛው ቀን ተነስቶ ሞትን ድ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታችን ተነስቷል፣ የለም በመቃብር አየነው ተነስቶ በትንሣኤው ክብር የምስጋና ማይበል በሰማይ ተነሳ ሞትን አሸንፎ ክርስቶስ ሲነሳ። ጌታችን ተነስቷል የለም በመቃብር አየነው ተነስቶ በትንሣኤው ክብር የምስጋና ማይበል በሰማይ ተነሳ ሞትን አሸንፎ ክርስቶስ ሲነሳ በዘጉ መቃብር ሞታችን ሲረታ ኒቆዲሞስ የለም መግነዝ የሚፈታ እንደተናገረው ተነስቷል በሃይሉ አዮት በብርሃን የወጉት በሙሉ እልልልልን እንበል እንዘምር ተነሱ የከበረ ሽቶ ይዘን ለንጉሡ። ጌታችን ተነስቷል፣ የለም በመቃብር አየነው፣ ተነስቶ በትንሳኤው ክብር የምስጋና ማይ በህል በሰማይ ተነሳ ሞትን አሸንፎ ክርስቶስ ሲነሳ አለፈ ሌሊቱ፣ ምድር ተደሰተች፣ እንዳን ወሳ ጠጃ ለክብሩ ዘለለች የሲኦልን ስቃይ በደሟ መልጠን ገባን ከርስታችን በትንሳኤው ክብር እንፍጠን ሁላችን ወደ መቃብሩ ከመላእክቱ ጋር ዝምር ለክብሩ ጌታችን ተነስቷል፣ የለም በመቃብር። አየነው ተነስቶ በትንሳኤው ክብር የምስጋና ማይበህል በሰማይ ተነሳ። ሞትን አሸንፎ ክርስቶስ ሲነሳ፣ በተዘጋ ደጃፍ ገብቶ ተገለጠ። ሐዋርያት ፈሮ ልባቸው ቀለጠ። ምትሃት አይደለም እዩ ትትራቱን፣ ቶማሶች መኖ አይታችሁ ችንካሮን የኤማሁ ሰዎች ተስፋ አይቆረጣችሁ፣ ዳግም ተመለሱ፣ ተነስቷል ጌታችሁ። ጌታችን ተነስቷል የለም፣ ከመቃብር አየነው ተነስቶ በትንሳኤው ክብር የምስጋና ማይበ በሰማይ ተነሳ ሞትን አሸንፎ ክርስቶስ ሲነሳ ትናገር ስቃዮን ያች ሌሊቱ ውስጥራ ታውራ ኢየሩሳሌም የማዳኑን ስራ ጨለማ ሊሰቅን መስቀል ላይ መዋሉን ሞትን ድላ

የምስቃና ማይበል በሰማይ ተነሳ ሞትን አሸንፎ ክርስቶስ ሲነሳ፣ ጌታችን ተነስቷል፣ የለም በመቃብር አየነው ተነስቶ በትንሳኤው ክብር የምስቃና ማይበል በሰማይ ተነሳ ሞትን አሸንፎ ክርስቶስ ሲነሳ በእውነት ለእህቶቻችን ዝማሬ መላእክትን ያሰማልን ዝማሬ መላእክትን ያሰማልን። ተስፋ የምናደርጋትን ርስተ መንግስተ ሰማያትን ያወርስልን። እንግዲህ እግዚአብሔር አምላክ በሰላም